የደጃዝማች በቀለ ወያ የአርበኝነት ታሪክ። ትውልድና እድገት። ደጃዝማች በቀለ ወያ ከአባታቸው ከአቶ ወያ አብሴና ከእናታቸው ከወይዘሮ ብርቄ ጅሎ ጎዳና ነሐሴ ሃያ አንድ ቀን 1902 ዓ.ም በደቡብ ሸዋ ሶዶ ውስጥ ልዩ ስሙ ጎጌቲ ሲቪስቶ በሚባል መንደር ተወለዱ። የአማርኛ ትምህርትን ቤታቸው ድረስ አስተማሪ ተቀጥሮላቸው አጠናቀቁ። በቀለ በአባታቸው የሶዶ ጉራጌ ወይም ክስታኔ ሲሆኑ በእናታቸው ደግሞ የኦሮሞ ተወላጅ ናቸው። በቀለ ወያ የደጃዝማች ገብረ ማርያም ጋሪ የየት ልጅ ናቸው። 16 አመት ሲሞላቸው እናታቸው አጎታቸው ወደ ሆኑት ወደ ደጃዝማች ገብረ ማርያም ጋር ወሰዷቸው በቀለም እንዳደጉ የአጎታቸው የደጃዝማች ገብረ ማርያም የልፍኝ አስከልካይ ሆኑ። የበቀለወያ ጨዋነት፣ ሐቀኝነት፣ ትዕግስትና ብልህነት ወደ አጎታቸው እንዲቀርቡ አደረጋቸው። ደጃዝማች ገብረ ማርያም ጋሪ ከ1923 ዓ.ም ም ጀምሮ ለ3 ዓመት የሐረርጌ ጠቅላይ ግዛት ተወካይ ሆነው በቆዩበት ወቅት በቀለወያ በ21 ዓመት ዕድሜያቸው ከአጎታቸው ጋር ሄደው በውትድርና ሲያገለግሉ ቆይተው በኋላም የሻቃ ማዕረግ ተሰጥቷቸው ምክትል አስተዳዳሪ ሆነው መስራት ቀጠሉ። አጎታቸው ደጃዝማች ገብረ ማርያም የሚኒስትርነት ማዕረግ ሲሾሙ ሻቃ በቀለ የጸረ ታንክ መሳሪያ ተኳሽነት ስልጠና ወስደዋል። በቀለ ወያ በአርበኝነት ዘመን የፈጸሙት ጀብዱና ተጋድሎ በ1928 ዓመተ ምሕረት ፋሽስት ኢጣሊያ በኢትዮጵያ ላይ ወረራ ሲፈጽም ሻቃ በቀለ ካጎታቸው ከደጅ አዝማች ገብረ ማርያም ጋሪ ጋር በመሆን በ26 ዓመት ዕድሜያቸው ወደ ሰሜን ጦር ግንባር በመዝመት አስደናቂ ወታደራዊ ብቃትን አሳይተዋል። በደቡብ ጦር ግንባር በሲዳማው በኩል የገባው የጠላት ጦር ብርቱ ነበርና በቀዳማዊ ኃይለ ሥላሴ ትእዛዝ ገብረ ማርያም ጋሪ ወደ ደቡብ ጦር ግንባር እንዲዘምቱ ሲታዘዙ በቀለ ማብረዋቸው ዘመቱ። በሲዳሞ በኩል ወደ መሃል አገር የዘመተው የጠላት ጦር የበላይነቱን ይዞ ነበር። በቀዳማዊ ኃይለ ሥላሴ ትእዛዝ ደጃዝማች ገብረ ማርያም ተመልሰው ወደ ሲዳሞ ግንባር እንዲዘምቱ ታዘዙ። ደጃዝማች ገብረ ማርያምም ትእዛዙን ተቀብለው ወደ ደቡብ ጦር ግንባር ሲያቀኑ በቀለ ወያ አብረዋቸው ነበሩ። በጦር ግንባሩም እንደደረሱ በቀለ ወያ በውጊያው ወታደራዊ ጀብዱ ፈጽመዋል። የጠላት ታንኮች የወገንን ጦር ሲያጠቁ ሲመለከቱ በጣም ያዝኑ ነበር። አንድ ቀን አምስት የጠላት ታንኮች በመደዳ ቆመው የወገንን ጦር እያጠቁ ሲመጡ ደጃዝማች ገብረ ማርያም ተመልክተው፣ በቀለ ያ ብልሃት ለመቼ ሊሆን ነው አትለውም ወይ? ወይኔ እያሉ ሲያዝኑ በቀለ ወያ ዝም ብለው ሲመለከቱ ቆይተው ወደ ታንኮቹ ጠጋ ብለው በመጥፋቸው ተኩሰው የመጀመሪያውን ታንክ መተው አቃጠሉት። ቆይተው ሁለተኛውንም ታንክ ደገሙት። በመጨረሻም በአምስት ደቂቃ ውስጥ አምስቱንም ታንኮች አቃጥለው አነደዷቸው። ከዚያም በቀለ ደጃዝማች ገብረ ማርያምን ደጃዝማች ሄደው ሳትሞቁ እንዳሏቸው ይነገራል። በ1928 ዓ.ም ተብረት በቀለ ወያ የደጃዝማች ገብረ ማርያምን የመድፈኛ ቡድን ፊት ለፊት እየመሩ በበዳና አቄሮና ሶዶ በረሃ ሲጓዙ በደጃዝማች ገብረ ማርያም ጋሪ ላይ ይተኩስ የነበረውን የጠላት ጦር አውድመውታል። በዚህም ጦርነት በርካታ በውሃ የሚሰሩ መርፎች፣ አስራ አራት ቀላል የአልቢን መሳሪያዎች፣ 30 የጠላት ጦር አዛዦችና በርካታ ወታደሮች ተማርከዋል። ይህን የጀግንነት ስራቸውን የተመለከቱት ደጃዝማች ገብረ ማርያም ለበቀለ ወያ የተለየ አድናቆታቸውን ሰጥተዋቸዋል። ከሰኔ እስከ መስከረም ወር 1928 ዓ.ም ድረስ ዳባ ሴሬ በተባለ አውደ ውጊያ ላይ ከጠላት ጦር ጋር ከባድ ጦርነት አካሂደዋል። በዚህ ውጊያ ላይ ደጃዝማች ገብረ ማርያም ጋሪ ሲቆስሉ ጀግናው በቀለ ወያ ደግሞ 12 የጠላት ታንኮችን ከጥቅም ውጭ በማድረግ አንጸባራቂ ጀብዱ ፈጽመዋል። በተጨማሪም ጀግናው አርበኛ በቀለ ወያ በአለታ ወንዶ፣ በአርበጎና፣ በዳላ ቸሬ፣ በሂብኖ፣ በአርሲና፣ በላኪ ደንበል በተካሄዱ ውጊያዎች የፈጸሟቸው ጀብዶዎች በወርቅ ቀለም ተጽፈው እና በታሪክ መዝገብ ተመዝግበው ለትውልድ የሚተላለፉ አኩሪ ገድሎች ናቸው። በጃዝማች ገብረ ማርያም ጋሪ በተከታታይ ውጊያዎች በጀግንነት ሲሳተፉ ቆይተው ጎጌቴ በተባለው ስፍራ በተካሄደው ከባድ ጦርነት ሲዋጉ ሕይወታቸው ሊያልፍ ችሏል። በደጃዝማች ገብረ ማርያም ሞት ምክንያት በቀለወያ ጀግና አጋራቸውን በማጣታቸው ከባድ ሐዘን ተሰምቷቸው እንደነበረ ይነገራል። በቀለወያ ከደጃዝማች ገብረ ማርያም ሞት በኋላ የወንድማቸው ልጅ የሆኑትን ደጃዝማች በዳኔ ጉደታን እና ሌሎችንም አጋሮች ይዘው በትውልድ ስፍራቸው በሶዶ የአርበኝነት ትግላቸውን ቀጠሉ። በቀለወያም አርበኞች ወንድሞቻቸውን እነበየነ ጉደታን ይዘው የአርበኝነቱን ትግል በሶዶ ውስጥ አምስቱን ዓመት ከአዲስ አበባ 50 ኪሎ ሜትር ርቀት ላይ በመገኘት ከፍተኛ አርበኝነት ተጋድሎ ፈጽመዋል። በተለይ ግንቦት 22 ቀን 1932 ዓ.ም. ምህረት የፋሽስት ወራሪ ጦር የ ያ አራተኛ ብርጌድ አዛዥና የክፍለ ሀገሩ አስተዳዳሪ ተብሎ ይጠራ የነበረው ኮሎኔል ካዛባሳ በ18 1 ራ የወታደር መጫኛ መኪናዎች 22 መኮንኖችንና 60 ወታደሮችን ይዞ ከአዲስ አበባ ጎቴ ወደ ተባለ ስፍራ ለማለፍ በጉዞ ላይ ሳለ ከአዲስ አበባ 60 ኪሎሜትር ርቀት ላይ በምትገኘው ሌመን ባኮ በተባለው ስፍራ እንደደረሱ በአካባቢው የሚገኘው ነዋሪ አረ እነዚህ ሰዎች ማለቃቸው ነውና፣ እኛም በጊዜ እንሽሽ እየተባባሉ ሲያወሩ ከመካከላቸው አንዱ ወደ ጠላት ወታደሮች ሄዶ አርበኞች በአካባቢው እንዳሉ ሲነግራቸው እነርሱም ራሳቸውን አዘጋጅተው ጉዟቸውን ቀጠሉ። አርበኞችም አድፍጠው ምንም ተኩስ ሳያሰሙ መኪኖችን አንድ በአንድ ካሳልፏቸው በኋላ የጥላት መኪኖች ኢላማቸው ውስጥ ሲገቡላቸው በመጀመሪያ ሻለቃ በቀለ ወያ ራሳቸው በጥይት ተኩሰው ፊትለፊት የሚጓዘውን የመኪና ጎማ መጥተው አስተነፈሱት። ሌሎች አርበኞችም ደግሞ በተራቸው የሌሎች መኪናዎች ጎማቸውን ተኩሰው አስተነፈሷቸው ከዚህ በኋላ የጠላት ወታደሮች መሄጃቸው ሲራወጡ አርበኞቹ እያነጣጠሩ በአስራ ስምንቱ መኪኖች ተጭነው የነበሩትን የጠላት መኮንኖችና ወታደሮች በሙሉ አንድ ሰዓት ባልሞላ ጊዜ ውስጥ በጥይት ደብድበው ገደሏቸው። በመጨረሻም አርበኞቹ የጠላት ወታደሮችን ሬሳ በሙሉ ለቅመው በራሳቸው ካሚዮን ከጫኗቸው በኋላ ናፍጣ አርከፍክፈው በእሳት ካቃጠሉት በኋላ ሌሊቱን ሙሉ እንደ ጧፍ ሲነድ እንዳደረ ተዘግቧል። የበቀለ ወያ ጦር ድል እያስመዘገበ በመቀጠሉ የጠላት ጦር ወደ ሶዶ መጠጋት ፈጽሞ አልቻለም። የበቀለ ወያ ጦር በሶዶና በአካባቢው ከጠላት ጋር በሚያካሂዳቸው ውጊያዎች ድል እየቀናው ሲመጣ የአካባቢው ሰዎች ለበቀለ ወያ የነበራቸው ክብር እየጨመረ በመምጣቱ ወደ አርበኞች የሚቀላቀለው ቁጥር ከጊዜ ወደ ጊዜ እያደገ ሄደ። በኋላም በቀለ ወያ የቅርብ ዘመዳቸው ከሆኑት ከደጃዝማች ገረሱ ዱኪ ጋር በጋራ ጠላትን ለመዋጋት ተነጋግረው ትግላቸውን በማቀናጀት የጠላትን ጦር መግቢያ ለመውጫ አሳጡት። ደጃዝማች ገረሱ በጣሊያኑ ሰላይ ሙሲ ላይ የፈጸሙትን የሞት ቅጣት ተከትሎ በድርጊቱ የተበሳጩት የኢጣሊያ የጦር አዛዦች ከጅማ፣ ከሲዳሞ፣ ከሐረር፣ ከአርሲና ከሸዋ ጦር አሰባስበውና በጦር አውሮፕላን ጭምር የተደገፈ ውጊያ በመክፈት በመፈት በደጃዝማች ገረሱና በበቀለ ወያ ሰራዊት ላይ ከባድ ጉዳት አደረሱ። በዚህም ውጊያ በቀለ ወያ በቀኝ ክንዳቸው ላይ በመቁሰል የለመዱትንና የሚወዱትን የለውንቻ መሳሪያ ለመተኮስ አልቻሉ። ስለሆነም በደረሰባቸው ከባድ ውጊያ ምክንያት የተመታተነው ጦር እንደገና ተሰባስበው እስኪደራጅና የቆሰዱትም እስኪያገግሙ ጊዜ አተረፍት አደረጉ። በ1932 ዓ.ም ምረት በቀለወያ ከራስ አበበ አረጋይ ጋር ምክር ለመቀበል ወደ ቡልጋ ተጓዙ። በቀለወያ በድል ከተወጧቸው ከባድ ውጊያዎች ውስጥ አቡ በተባለው ስፍራ ኮሎኔል ካዛባሳ ከተባለው የጠላት ጦር አዛዥ ጋር በተደረገው ጦርነት 26 የጠላት ጦር መኮንኖች እና 30 ወታደሮች ሲገደሉ የሞቱትን ወታደሮች ጭኖ ነው ለመውሰድ የመጡትም አስራ ስምንት የጠላት መኪኖች ሳይቀሩ በሰዓት ጋይተዋል። በቀለ ወያ ከደጃዝማች ገረሱ ጋር በመሆን የሀገራቸው ነፃነት እስኪመለስ ድረስ ያለማቋረጥ የጠላት የጠላት ጦርን እየደመሰሱና እየማረኩ ታሪክ ሲያስታውሰው የሚኖር ተከታታይነት ያለው ተጋድሎ በማድረግ ትውልዱን የሚያኮራ የጀግንነት ገድል ፈጽመዋል። የደጃዝማች በቀለ ወያ ሕልፈተ ሕይወት ኢትዮጵያ ነፃነቷን ካገኘች በኋላ ደጃዝማች በቀለ ወያ በተለያዩ የአስተዳደር ስራዎች ተመድበው አገልግለዋል። ደጃዝማች በቀለ ወያ የሕክምና እርዳታ ለማግኘት ወደ ስዊዘርላንድ ሊጓዙ ሲሉ ባደረባቸው ህመም ምክንያት ገና በጎልማሳነት እድሜያቸው በተወለዱ በ44 ዓመታቸው በ1946 ዓ.ም ምሕረት ህይወታቸው ሊያልፍ ችሏል። ስርዓተ ቀብራቸውም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር ተፈጽሟል። የደጃዝማች ማች በቀለ ወያ መታሰቢያ በአዲስ አበባ በልደታ ክፍለ ከተማ ወረዳ 9 የሚገኝ አንድ የቅድመ መደበኛ ትምህርት ቤትና እንዲሁም በአብነት አደባባይ ወደ ኮካኮላ የሚወስደው 1.2 ኪሎ ሜትር ርዝማኔ ያለው አንድ መንገድ በስማቸው ተሰይሞላቸዋል።